አሰላሙ አለይኩም ወራህመቱላሂ ወበረካቱ። በብዙ ልጆች ጥያቄ ዛሬ ቪዲዮ አንደኛ፣ ዋነኛዋ ግን ኑሪያ ናት። ከኑሪያ በፊትም በኋላ ይሄንን ጥያቄ ቀርቦልኛል። ከሳውዲ የመጀመሪያ የተጠየኩት ጥያቄ ከሳውዲ ወይንም ከአረብ ሀገር ስንመጣ ምን ይዘን እንምጣ? ምንስ ባኒስ ያዋጣል? የሚጠቅመንን ነገር ብቻ በቪዲዮ ግለጭልን ላላችሁኝ በመጀመሪያ ደረጃ ከስደት ወደ ኢትዮጵያ ስትመለሱ እቃ ስታመጡ ቀረጥ ትከፍላላችሁ። ማወቅ ያለባችሁ ነገር የቀረጥ ነጻ ወረቀት እስካላጻፋችሁ ድረስ ለእያንዳንዱ እቃ በካርጎ ስትልኩ ከልብስ ጀምሮ ቀረጥ አለው። አላህ የረዳችሁ ደግሞ ከቀረጥ ነጻ ካጻፋችሁ ከሰላሳ በላይ እቃዎች ከቀረጥ ነጻ ከእያንዳንዱ አንዳንድ ማስገባት ትችላላችሁ። ስለዚህ ይሄንን ከቀረጥ ነፃ የምታሟሉ ሰዎች ይሄ ለናንተ ነው ቪዲዮ። ቀረጥም መክፈል እንችላለን ካላችሁ፣ ይሄንን ቪዲዮ መጠቀም ትችላላችሁ። ለምሳሌ ከአረብ ሀገር ምን ይዤ ልምጣ ካላችሁ ዋነኛው ዋነኛውና ኢምፖርታንቱ ኤሌክትሮኒክስ እቃ ኤሌክትሮኒክስ እቃ ስላችሁ፣ ያው የገጠር ልጆች ከሆናችሁ ለእናንተ አያስፈልግም። ነገር ግን ከተማ ላይ መብራት ያለበት ቦታ ላይ የምትኖሩ ሰዎች ኑሯችሁን ቀለል አድርጎ በፍጥነት የምትፈልጉትን ነገር ሰርታችሁ ከቤታችሁ ወጥታችሁ ወደ ስራ መሄድ ለምትፈልጉ ሰዎች በተለያውን እንደኔ ሱቅ የምትሰሩ ሰዎች ሱቅ ታውቃላችሁ። ከጠዋት 12 ሰዓት ወይም ከ11 ሰዓት ጀምሮ እስከ ምሽቱ ሶስት ሰዓት አራት ሰዓት ድረስ የሚሰራ ስራ ነው። እና እኔ ለምሳሌ ስቶቭ በሌለ ሰዓት ከምበላው የማልበላው ቀን ይበልጥ ነበረ። ለምን ጠዋት ተነስቼ ከሰል ሳቀጣጠል ከሰሉ ራሱ ሙድ ይዝብኝ ነበረ፣ ክብሪቱ ራሱ ሙድ ይዝብኛል፣ እና አይቀጣጠልም። ረጅም ሰዓቴን ከሰል ለማቀጣጠል በማደርገው ትግል ነው የሚጨርሰው። ስራ ከመጀመሪያ በፊት ግን ከሰዓት ለኔ ነገር ነው፣ ልክ እንደ ነገር ቶሎ ነው የሚቀጣጠልልኝ ማለት ነው። አሁንም ነገር ይቀጣጠልልኛል፣ ግን ከሰልም ልክ እንደዛ ይቀጣጠልልኝ ነበር። ስራ ከጀመርኩ በኋላ ደግሞ በጠዋት ከቤት መውጣት ስፈልግ ከሰሉ ሙድ መያዝ ጀምሯል እኔ ላይ ነው ምላችሁ። እና እንደዚህ አይነት ልጆች ስቶቭ ስቶቭ ከአረብ ሀገር ብታመጡ ባለ አራቱን ቢሆን ባለ አራቱን ከቻላችሁ፣ ካልቻላችሁ ደግሞ ባለ አንዱን። ስለዚህ እስቶፕ በጣም ግዴታ ነው። ስራ ሱቅ ላይ መስራት የምትፈልጉ እንደዚህ ብቻ ወጣ ብላችሁ ንግድ ላይ የምትሰማሩ ሰዎች ስቶቭ ግድ ነው። ለምን ቁርሳችሁ ምሳችሁን ከቤት ቋጥራችሁ ካልሄዳችሁ የምትሰሩት ከውጭ ገዝታችሁ ከሆነ የምትበሉት፣ ምናልባት ቤት ውስጥ የሚያግዛችሁ ሰው ካለ ቤተሰብ ካለ ሰርቶ ቁርስና ምሳ የሚያቀብላችሁ ካለ ኖርማል ነው። ነገር ግን እናንተ ከስራ ቦታ ወደ ቤት በመመላለስ ትራንስፖርቱ ራሱ ከባድ ስለሆነ ምሳና ቁርሳችሁን አንድ ላይ ሰርታችሁ ቋጠር አርጋችሁ ስራ ቦታችሁ ብትበሉ ስራ ቦታችሁ ለምሳ እንኳን ተብሎ ቢዘጋ ከስተመር የዛን ያህል ነው እና የሚሸሻው የማይዘጋበትን አጋጣሚ ለመፍጠር ከቤት ውስጥ ሰርታችሁ ቶሎ ለመውጣት ስቶቭ ወሳኝ ነገር ነው። ሲቀጥል ደግሞ ዋናውና ኢምፖርታንቱ ገሳላ ገሳላ ወይንም የልብስ ማጠቢያ ማሽን ኢትዮጵያ ውስጥ የልብስ ማጠቢያ ማሽን ስታመጡ በተቻላችሁ መጠን ማንዋል አምጦ አውቶማቲክ። ለምን አብዛኛው የኢትዮጵያ ክፍል ውሃ ችግር ነው። እኛ ጋር አልሐምዱሊላ ግን፣ ሌላ ቦታ አሁን አዲስ አበባ በተለይ እስከ ሁለተኛው ኮንዶሚኒየም ድረስ ውሃ አይሄድም። ታች ወርዶ ምናምን ነው የሚቀዱትና ገሳላ አውቶማቲክ ባታመጡ ማኑዋል ብታመጡ። ካመጣችሁም እስከ 12 እስከ 16 ኪሎ ያለውን ካመጣችሁ በቂ ነው ገሳላ። ምክንያቱም እናንተ ስራ ስትውሉ በየቀኑ ስትወጡ ልብስ ማውለቅ አለ፣ ይቆሽሻል። ስለዚህ ያንን ልብስ እናንተ ከስራ መታችሁ ለማጠብ ትሰንፋላችሁ፣ ይደክማችኋል። ወዲያም የሚታያችሁ አልጋ ነው ለዛ ገሳላ ብታመጡ ገሳላ ውስጥ ጨምራችሁ ብትተኙ ጠዋት አድርቃችሁ ብታሰጡት ደርቆ ነው የሚጠብቃችሁ። ሁለተኛው ገሳላ ነው። ሶስተኛው ደግሞ ብችሉ ብችሉ ይሄ ለቢዝነስም ይሆናል። ይሄ ትልቁ የሆቴሎች ቅመም መፍጫ ትልቅ አለ። ወደ ሁለት ኪሎ ምናምን የሚፈጭ ማለት ነው እሱን መፍጫ ብታመጡ ሱቅ እንኳን እያላችሁ ሱቅ ውስጥ ቡና እንፈጫለን ብላችሁ ብትለጥፉ አንድ ኪሎ ቡና ሶስት ብር ነው የምትፈጩት ማለት ነው። ተልባም ልክ እንደዛው፣ ቅመማ ቅመሞች አሁን እንደዚህ እያስፈጩ የሚያሽጉ ሰዎች አሉ። ጎመን ዘሮች እሱን ብታስቀምጡ በሱ አንደኛ ቢዝነስ ነው፣ ሁለተኛ ደግሞ የእናንተ ኑሮ ያቀላጥፋል። ትንሽዬ በ አንድ ኪሎ በርበሬ ሁለት ኪሎ በርበሬ ወፍጮ ቤት ይዛችሁ ከምትሮጡ እዚሁ ትፈጫላችሁ። ሽሮንም ልክ እንደዛው ማለት ነው። ሶስተኛውና ዋነኛው ከቻላችሁ የሽንኩርት መፍጫውን ለስራም ጭምር የሚሆናችሁ ልክ እንደዚኛው አስራ ሁለት ሊትር አስራ ሁለት ኪሎ በአንዴ የሚፈጭ የሽንኩርት መፍጫ አለ። ጋይስ ባይ ዘወይ፣ እዛው አረብ አገር ላይ እሱን አንድ ብታመጡ፣ በዓል በዓል ሲሆን ኪሎ በአምስት ብር ነው ሰው ሰንፏል። ኦልሬዲ ኢትዮጵያ ውስጥ ያለ ሰው እየዘመነ ነው። ለምን አሁን በዓል ሲደርስ ብዙ ሰው ድሮ ሽንኩርት ጎረቤቱም ተባብሮ ይከትፋል። አሁን ማንም ሰው ቤቱ መክተፍ አይፈልግም። ልጦ ወደ ሽንኩርት መፍጫ ቤት ነው የሚሮጠው፣ እና ያንን የሽንኩርት መፍጫ ብታመጡ በአንድ ድንጋይ ሁለት ወፍ፣ አንደኛ ለቤታችሁ ትጠቀማላችሁ፣ ሁለተኛ ደግሞ መስከተፍ ለሚፈልግ ሰው አስከፍላችሁ ኪሎ በአምስት ብር ሂሳብ ለምሳሌ አስር ኪሎ ቢያመጣ ሀያ አምስት ብር ማለት ነው። ሀምሳ ብር አስር ሶሪ አስር ኪሎ ሽንኩርት ብትፈጩ ሀምሳ ብር ነው። መብራት አይቆጥርም፣ ይቆጥራል ግን የዚህ ያህል ዋው የሆነ አይቆጥርም። ትርፍ አለው የበለጠ እና ሰባተኛው ደግሞ የውሃ ማፊያ የውሃ ማፊያ ይሄ፣ ስምንት ሊትር የሚይዘው የውሃ ማፊያ አለ፣ ኤሌክትሪኩ። እሱን ብታመጡት፣ ሻይ ቡና ብትከፍቱ፣ ሆቴል ቢኖራችሁ፣ ድስት ጥዳችሁ ውሃው እስከሚፈላ ምናምን አትጠብቁም። ሻይ ቡና ላይ ብትሆኑ ሰክታችሁ እሱ ኦልሬዲ አይጠፋም፣ ተሰክቶ ነው የሚቆየው። ውሃ ላይ ይጨምራል እንጂ እንትን እያላችሁ መጠቀም ትችላላችሁ። ለቤትም ለውስጥም፣ አሁን ድግስ ምናምን ሲኖር ራሱ ያው ይጠቅማል። ወጥ ሲሰራ ቀዝቃዛ ውሃ እንዳይከለስ ከተፈለገ። ሌላኛው ደግሞ ከብርጭቆ ከሹኪያ ማንኪያ ጀምራችሁ የኪችን እቃ ከዛ ሀገር አምጡ። አንደኛ እዛ በየጊዜው ስለሆነ የምትገዙት ብሮ አይከብዳችሁ። ሁለተኛ ነገር ደግሞ ከዛ ሀገር የምታመጡት እቃ ጥራቱ እኩል አይደለም። ለኢትዮጵያና ለአረብ ሀገር የሚመረቱ የኤሌክትሮኒክስም ሆነ የቤት ቁሳቁሶች እኔ አሁን ብታምኑ ባታምኑም ይህን ሲኒ አምስት ብር ነው የገዛሁት። አቡ ካምሳ። ይኸው አብሮኝ አንድ አመት ምንም ጠንካራ ነው። ኢትዮጵያ ውስጥ ይህንን ይሄንን መቶ ብር ብገዛ ስቀዳበት ሁሉ ሊሰነጠቅ ይችላል። ለምን ቻይና ለኢትዮጵያና ለአረብ ሀገራት የምታመርተው ኳሊቲው እኩል አይደለም ለማለት ያክል ነው። ቀጣኛው ደግሞ ከፓንትና ከጡት ማሰዣ ጀምራችሁ ልብሳችሁን ለራሳችሁ፣ ለልጆቻችሁ፣ ለእናት ለአባቶቻችሁ ከዛው ሀገር ግዙ። ለምን ከዛው ሀገር ግዙ ካልሽ ካላችሁ እዚህ ሀገር ላይ ስትመጡ ኢትዮጵያ ውስጥ ለምሳሌ በሳውዲ አረቢያ ስትኖሩ 60 ሺህ ብር ከሆነ በወር የሚከፈላችሁ ከስልሳ ሺህ ብር ላይ አስር ሺህ ብር ብታወጡ አትጎዱም። ኢትዮጵያ ውስጥ ግን መታችሁ በወር አስር ሺህ ብርም ላታገኙ ትችላላችሁ። አስር ሺህ ብር እንኳን በወር አገኛችሁ ቢባል አንድ ልብስ ሶስት ሺህ ብር አራት ሺህ ብር ነው። ፓንት እስከ ሰባት መቶ ብር ነው አንድ ፓንት። ስለዚህ እዚህ መታችሁ ገበያችሁና ወጪያችሁ ካልተመጣጠነ ትንገዳገዳላችሁ። ጨክናችሁም አትገዙም። ፓንት ቢያልቅ ራሱ ራቁቴ ሄዳለሁ ምን አባቱ ነው የምትሉት፣ ብሩን ስትሰሙ ማለት ነው። ይህን ስላችሁ ኢትዮጵያ ላይ ኑሮ ተወዷል ለማለት ፈልጌ አይደለም። ኢትዮጵያ ውስጥ ለመኖር ገቢና ወጪ ማመዛዘን ይጠበቅብናል። ማመዛዘን። ስለዚህ ከፓንት ጀምሮ ጡት ማስያዣ ጀምሮ የተለያዩ አልባሳት ዝም ብሎች ብጥስጣሽ ሳይሆን ጥሩ ጥሩ ጉርዶች፣ ጥሩ ጥሩ ሱሪ፣ ጥሩ ጥሩ ሸሚዝ፣ ጥሩ ጥሩ ሸርቶች፣ ጥሩ ጥሩ ጃኬቶች፣ ጥሩ ጥሩ ሂጃብ፣ ጥሩ ጥሩ አባያ፣ ሺቲ፣ ድርኢ በቃ አይደል ረጅም አመጣ። አሁን ለምሳሌ የአምስት ብርና የሁለት ብር ልብስ ሰብሰባችሁ አትምጡ። ታውቃላችሁ፣ የአምስት ብርና የሁለት ብር ልብስ እዛ እኛ ማዳን ቤት ለብጃ ማንነት ነው የምንጠቀመው። እሱንም ዛሬ ለብሰን ነገ ስናጥበው ስድስት ወር የቆየ ልብስ ነው የሚመስለው። ዋጋ የለውም። አመዱ ቡን ነው የሚለው። እና ምንላችሁ ፈልጌ ነው ክትገዙ በጥሩ ዋጋ ብዙ ልብስ እንኳን ባትገዙ ደህና ደህና ዋጋ ደህና ደህና ልብስ የተወሰነ ቢያንስ አሁን ከዚህ በኋላ ኢትዮጵያ ውስጥ ማለት ነው ከዚህ በኋላ ለአስር ዓመት ልብስ አልገዛም ለአስር ዓመት ልብስ አልገዛም ለምን ያመጣሁት ለእኔ ከበቂ በላይ ነው ኢድ በመጣ ቁጥር አዲስ ልብስ ለብሳለሁ ለአስር ዓመት ውሃ ያልነካው ወረቀቱ ያልተቀደደ በጣም ብዙ ልብስ አለኝ እና ልብስ ኢምፖርታንት ነገር ነው አደራችሁን ይሄንን ቪዲዮ ከሰማችሁ ከወደዳችሁት፣ ላይክ ሼር ማድረግ እንዳትረሱ፣ ለወዳጅ ዘመዶቻችሁ አጋሩ። ይዛችሁ መምጣት የሌለባችሁ ነገር በቃ ረከስ ያለ ረከስ እርካሽ ነው ብላችሁ የውለብር የሶስት ብር ነገር ይዛችሁ አትምጡ። እንደገና ደግሞ እጣን ስታመጡ ራሱ ኳሊቲውን የጠበቀ አንድ ስቴክ በጣም ብታመጡ ረጅም ጊዜ ትጠቀሙታላችሁ። ትንሽ እየጠብስ ስታደርጉ ቤቱ ሙሉን ስለሚያውድ ማለት ነው። የምትገዙትን ነገር ኳሊቲ እወቁ። ስለረከሰ ዝም ብላችሁ አግብስብሳችሁ ኪሎ እና ቀረጥ አታብዙ። ለደና ለደና ነገር ቢቀረጥም አይቆጭም። እወዳቸዋለሁ። ባይ ባይ። መልካም ቀን።